ወጭ እንግዲህ በአብርሸ እና በሩታ ዛሬ ተመጥቻለሁ ማለት ነው ተሞሽረዋል አሉ ተሞሽረዋል ማለት ነው እንዴ ምን መሆናችሁ ነው እናንተ ግን በምን አይነት በምን አይነት አግባብ ነው በዚህ በዚህ በዚች ቀን ሙሽራ የምትሆኑት እናንተ ምንድን ናችሁ እንደ ሃይማኖታችሁን ራሱን ምን እንደሆነ አላውቅም ጴንጤም ሆነ ኦርቶዶክስ በአሁኑ ጊዜ ጋብቻ የሚፈጥምበት ነገር የለውም ማለት ነው በዚህ በ ማማት ፆም ማለት ነው። እና ምንድን ነው ቢጎዝ ልንሞሸል ነው ልንሞሸል ነው። እንደው እናንተ ህደን የማዳምን የማዳምን ቅመሞች ብል ልንረቅም ነው ብትሉ አይሻላችሁም? እውነቴን ነው ምላችሁ፣ እውነቴን ነው። እዚ ጋ በማዳም ኩሽና ሳት ውጭ እየተቃጠልሽ ለነሱ ቁጭ ብለሽ የምታድው አንሶች ለነሱ ሰልግ እያለች ደግሞ ፈቃድ የምጠይቂ ሁሉ ማለት ነው። በነታ መሰለሽ እንደ እነሱ የሚሰሉት ቪዲዮ እየተከፈላቸው እኮ ነው። ዶራራቸው እኮ በማዳበሪያ ተቋጥሮ ነው ወደ ዱባ እየገባው ማለት ነው። ስለዚህ እኛ ምን አገባን? አገባችሁ፣ ተዳላችሁ፣ ተጋባችሁ፣ ተፋታችሁ፣ እኛ ምንድን ነው የሚያገባን? ስለ እናንተ ሰል የማዳም ቅመሞች እዚህ ጋር እናት አባትሽ እየተራቡ እየተጠሙ በአሁኑ ኑሮ ውድነት አንቺ እዛ ደም እየተፋሽ ለነሱ ሰልግ አዳናቂ ወንጆ ምን ምን ነክቷቸው እንደሆነ እኔ አላውቅም። እኔ ምን ነክቷቸው እንደሆነ አላውቅም። በዚህ ሲጀመር በዚህ ሰዓት የምን ሰልግ ነው? በለ ዶላር ልንለቅም ነው? የማዳምን ቅመሞች ሁልጊዜ እንዳታለን እንዳታለን ነው የምንኖረው አትሉም? እናንተ ይው ተከፈታችሁ። በኋላ እሩታ አገብጋቢ እዚህ አባትሽና እናትሽ እየተላበ እዚህ በዶላር ለሚከፈላቸው በሚሊዮን የሚከፈላቸው ለእነሱ ታጨበጭብ ያለሽ ጨብጫቢ ሁሉ እዚህ እናቴ ቡና የምጠጣበት አታ ቡና ራሱ አንድ ሺ ሶስት መቶ እንደገባ ማን በነገረሽ? አሁን አመት በዓል ሲመጣ እናንተ ሌላ አቅሙ እኮ ነው። ወደ ቤተሰቦቻቸው እንዳትልኩ ለእኛ ሰርጋቸው ነው። እኛ እንደዚህ ነን ብለው የመጡት ይችን አስበው ነው ሊለቅሙ፣ እንጂ ሰርጋቸው ፁሞ አደለም። በምን ታምብል ነው በዚህ ወቅት እናት አባት እያላቸው ቤተሰብ እያላቸው ወደ ዱባይ ሰርግ የሚደግሱት? ስለዚህ ለገንዘብ መልቀሚያ ብለው ነው። ገዛ እየለመናችሁ አላየናችሁም እንዴ? ቲክቶክ ላይ ቁጭ ብላችሁ ስለምኑ አልነበር እንዴ? በአግባቡ ስሉ አንዴ ተጣላን ትላላችሁ፣ አንዴ ምናልን ትላላችሁ፣ አንዴ ሰርጋችን ነው ትላላችሁ። ሰርግ ቆይ፣ ዝም ብሎ ካለ ቤተሰብ ሰርግ አለ እንዴ? የምን ሰርግ ነው? ምን አይነት ሰርግ ነው የእናንተ? የእናንተ ደግሞ እየተለየ ሆነ። እንዲሁ የሆነ አለን አለን አላችሁ። ይሄ ገንዘብ እንዲ አራቂ ጠፊ ነው፣ ተበትኖ የሚጠፋ ነው። ስንት ዲሃ እንትን ብትሆኑ ሰው ብትሆኑ ኑሮ የገንዘብ ሰው ባኮኑ ኑሮ ማለት ነው። ስንት ህዝብ እየተራበ እናንተ ዱባይ ሄዳችሁ በማዳበሪያ ብር ልጭናችሁ ሂዳችሁ ሄዳችሁ እንተልባላችሁ መቅዶኒያ ኮስቲ ምን አለበት መቅዶኒያ ስንት ህዝብ አለ። ሰርጋችሁን በሱ ብታረጉት እንደውም ህዝቡ አክብሏችሁ ህዝቡ አክብሏችሁ ነበር የሚደላችሁ። እናንተ ዱባይ ሰርጋችን ዱባይ ሰርጋችን ዱባይ ዱባይ ይ? ትላላችሁ ዱብዱብ በበሉ ገንዘብ ለቀመው ሄዳችሁት እንጂ እናንተ ሰርጋችሁ ዱባይ ሆኖ አይደለም። ሰርጋችን ሰርጋችን፣ ትላላችሁ። ለማንኛውም እንኳን ተሞሸራችሁ ማለት ነው፣ እንኳን ተሞሸራችሁ የመዳም ቅመሞች። ደግሞ አንድ ነገር የምነግራችሁ ማለት ነው። ዝም ብላችሁ ለማንም እየወጣችሁ ገንዘባችሁን ስጦታ ምናምን እያላችሁ አትግዙ፣ ለቤተሰቦቻችሁ ላኩ። እዚጋ ኢትዮጵያ ውስጥ ኑሮ ተወዷል፣ የሚበላ የሚቀመስ እየጠፋ ነው። ቡና በአቅሙ እንኳን ቡና ጎረቤት ተጠራልቶ እንዳይበላ እንዳይጠጣ ማለት ነው። ቡና ራሱ አንድ ሺ ሁለት መቶ ብር ገብቷል እንዴ! እናንተ ምን ነክቷችሁ ነው? እነሱ እኮ ብር ተርፏቸው እየነዘ እየረጩ ነው፣ እየሄዱ እየረጩ ማለት ነው። እነሱ እኮ አንዴ ተጣላን፣ ውሸታቸውን እኮ ነው። እዚህ ቀደም ተጣልቶ አይደለም፣ ተጣልቶ አይደለም፣ ተጣላን እያሉ እይታ ሊሰበስቡ ቻናላቸው ቀዝቀዝ ሲል ነው አሁንም ለዚህ አንዴ ዱባይ አንዴ ምን እያሉ እንትን የሚሉት ለእናንተ አስበው ወይ እንትን ብለው አይደለም። እዚህ ጋር ቤተሰቦቻቸው አለ አይደለም። እዚህ ጋር ሰርግ ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ አይደል? ቪዲዮ እየሰሉ ሁሉ ህዝብ እንትን እያላቸው ዱባይ ነው እንደ ዱባይ ነው እንዴ ያከበላቸው። እና እኔ በዚህ ሁኔታቸው አላምንም። ማንንም አላምንም ካሁን በኋላ ማለት ነው። እነሱ ደግሞ ውሸታሞች ናቸው። ውሸታሞች ወጣላቸው። ውሸታሞች ተጣላን ይላሉ፣ አሁን ሰርጋችን ይላሉ። ከመቼ ወዲህ ነው ቆስቲ ሰርግ እንዴ? ወይ ሙስሊም ተሆናችሁ፣ ሙስሊም ነን በሉ እንጂ። ከመቼ ወዲህ ነው ኦርቶዶክስ ተዋህዶ ተሆናችሁ፣ በእንትል በማማት ሰልግ ያለው አሁን። ማማት ሊገባ ነው፣ ሁለት ቀን ይቀርላቸው። ከመቼ ወዲህ ነው ሳምንት ሲቀረው ፋሲጋ ሰርጋለሁ እንዴ? ከመቼ ወዲህ ነው ሰልኩ? ስለዚህ ገንዘብ ልንሰበስብ ነው ይሄድ ነው ብላችሁ ብትሉ ይሻላችኋል እንጂ እዚህ ጋር ሰርጌ ነው እንትሌ ነው እያላችሁ እንትላ አትበሉ። የማዳም ቅመሞች እዚ ጋ ቆጭ ትሉና ቲክቶክ ላይ እንዲህ ይህን ያህል ይህን ያህል አዋተናል። አሁን አሁን ዝናብ እየጣለ ነው ኢትዮጵያ ውስጥ እልሻ የሚታረስበት ነው የገበሬ ሊነሽ፣ አብዛኛው እዛ ተዘፍዝፈሽ የእነሱን ስደግፊ የምትዩ ማለት ነው ለቤተሰቦችሽ ማዳበሪያ የሚገዙበት ላኬ እውነት እውነቱን ሲነግሯቸው ትሳደባላችሁ ስለዚህ እውነቴን ነው የምነግራቸው እኔ ለማያቸው እራሱ መጀመሪያ እና መጨረሻቸውን ነው የማየው እንኳን ቁጭ ብዬ እነሱን ላይ ማለት ነው ለምን ለእነሱ ዶላራቸውን እየሸቀሩብን ነው ስንት ጀግኖች ስንት ጎበዞች የሚሰሩ አሉ ኢትዮጵያ ውስጥ ስንት ነገር የሚሰሩ የሚሰራሉ እነዚህ እኮ የገንዘብ ሆዳሞች ናቸው እንዴ እስቲ ለተቸገረ ሰው ሲያበሉ አይታችኋል? ከዚህ ያደረሰችውን እንኳን የተንቢን ዘወር ብሎ አላያትም። ይህ የገንዘብ አፉን እንደ እንትን አስፍቶ የገንዘብ ሱስ ያለበት ነው። እኔ እውነቴን ነው፣ ብትሳደቡም ተሳደቡ፣ እዚህ ጋር ተሳደቡ። እዚህ ያደረሰችውን ያጎቱን ልጅ እንኳን እስቲ ሰርግ ንህድ ብሎ እንኳን እንትል አላላትም። ይህ ለገንዘብ እንጂ ለሰው ክብል የለውም። ስለዚህ የናዳ እንቅባሟ ይችላል እየወጣ ስለሚያዩልህና ብር ለስጦታ እያሉ ስለሚልኩልህ ነው። እነሱም አንድ ቀን እጃቸው ቢቆም ዞር ብለህ አታያቸውም። እስኪ ታመው ታመው መጥተው እስቲ አንድ ቀን ቤተ ታሳድራቸዋለህ? እውነት እውነቱን እየተናገር ነው። እዚህ ጋ እውነቴን ነው የምላቸው። አንድ ቀን እዚህ ያገበግባችሁለት ሁሉ ተዘፍዝፋችሁ የምትውሉለት ሁሉ አንድ ቀን ዘወር ብሎ አያቸውም። እንደውም ጌታ አውቅሻለሁ እዛ ቲክቶክ፣ ዛ ምናምን ይልሻል እውነቴን ነው ይሄ ሆድ ሆድ ሩታን ብትሏት የራሷን እንትን ነው ይሄን ነው ቂጦና ሰልተ አፈንድዳ ፎቶ ተለጥፋ ትለቅላቸዋለች ሩታ ተየሉ እስቲ ሳትቀባባ አይታችኋት የለም ምን እንደምትመስል ስለዚህ እኔ እውነቴን ነው በፊት ወዳቸው ነበር አሁን ግን በጣም ነው ያስጠልኝ አንዴ ተጣላና አንዴ ታለቅና አንዴ ልናገባ ነው በምንም ነገር በፆም ሰርግ የለም ዱባይ ሄደን ሰርጋችን እዚሁ ኢትዮጵያ ውስጥ አታገባም ቤተሰቦች እካሉበት ስለዚህ ዶላል ስለሞላህ ዶላል ልለቀም ከማዳም ቅመሞች ልለቀም አይደል? የሄድከው እውነት እውነቱን አውሉ። እዚህ ጋ የመደም ቅመሞች ትላለህ። አንድ ቀም ማየት ብናቆም እነዚህ ደግሞ ምናምን ብለው እነዚህ ሰራተኞች ምናምን እያልክ ነው ስትሰድበን የምትውለው ማለት ነው። ስለዚህ ስላለን ነው የወደዳችሁ

እነሱ እንደ ማርቆስ ወይ እንደ ምን የትኬት አልቻሉትም። የትኬት የቻለውን ብቻ ነው ይዞ ይሄደው። ትኬት ያላቸውን ብቻ ነው ይዞ ይሄደው። እስቲ የተንቢ አንቺ እዚህ አድረሰሽኛል፣ እዚህ ደረጃ አድረሳሽኛል ይዤ ስለሄድ አላለም። ውሸት አንበሉት።